እናንተ ሰማችሁ? ፍቅርየ እኮ መኪና ገዛች፣ መኪና ገዛች። የማን ነው ምንድን ነው ሰርፕራይዝ ነው የሚለውን ደግሞ እንግዲህ በቀጣይ ቪዲዮ ራሷ ትነግረናል ማለት ነው ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እንኳን አደረሳችሁ ለትንሣኤ በዓል በዓሉ የሰላም የፍቅር የአንድነት እያደርግልን እንግዲህ እግዚአብሔር ወዶ ፈቅዶ እዚህ ሰዓት አደርሶን ትንሣኤውን ለማክበር በቅተናል በቀጣይ ደግሞ እግዚአብሔር የልባችንን መሻት ፈጽሞልን በሀገራችን ገብተን የምናከብር እያደርገን እና ውድየ ተዋሕዶ እምነት ተከታዮች እንኳን አደረሳችሁ እላለሁኝ። እናም እንግዲህ ዛሬ ፍቅርዬ ምንና ነው ፎቶ ያልፖሰተችው? እያላችሁ የፍቅርዬ አድናቂዎች ያኔ እየጠየቃቸው ነበረ። አሁን ላይ ፍቅርዬ እንግዲህ እንደዚህ አምራ ተውባ ደመቅ ብላ ፎቶ ለቃሌ ማለት ነው። እና በጣም ደስ ይላል። እንግዲህ ዛሬ ዩቱበሮች በሙሉ አምሮ ተውበው መጥተዋል ማለት ነው። በጣም ነው የሚያምሩ፣ በጣም ደስ ይላሉ። እንግዲህ ፍቅርዬ ደግሞ ጀግናዋ እኔ፣ ይህ ሴት በቃ ጀግና ሴት ያስደስተኛልና ና በቃ እንደ ምን አይነት ነው ጀግና ሴቶችን አይቼ እኔም እንደነሱ ይሆናሉ፣ ይሄም ባረግ፣ ይሄም ብዬ የምመኛቸው ቢኖር በጀግኖች ሴቶች ነው እና ፍቅርዬ እንግዲህ በራሷ መኪና ልትመጣልን ነው ማለት ነው ልትመጣ ነው። እናም ዛሬ ወደ ቤተ ክርስቲያን ስትሄድ በመኪናዋ ነበር የሄደችው። ቤተሰብ እንኳን ደስ አላችሁ፣ የፍቅርዬ አድናቂዎች ወዳጆች ማለት ነው። እንግዲህ ቡታጀራቦች ሁሉም መኪና በመኪና እየሆኑ ነው። በጣም ደስ ይላሉ። የሰው ልጅ ከሰራ ጥሩ ግሮ የሆነ ደረጃ ሲደርስ በጣም ነው ደስ የሚለውና እውነት ይሄዱበት በርቱ እላለውኝ። እና ወደ የማዳም ቅመሞች እንዴት ነው? በዓልን በምን በልኩ እያሳለፋችሁ ትገኛላችሁ? እኔ ጉንፋን ይዞኛል፣ ራሴ ናሞኛል። ብቻ ምነው ቅጡ ብቻ ግን እግዚአብሔር ይመስገን። እና ወደ ቤተሰቦች፣ እስኪ ዛሬ በዓል ነው፣ ሰብስክራይብ በማድረግ አስደስቱኝ። የፍቅርዬ ወዳጆች አድናቂዎች የት ናችሁ የት ናችሁ? ዛሬ እንግዲህ እንጠብቃለን ማለት ነው። ሁሉም ዩቲዩበሮች በዓልም በዓልም መስለዋለና ና ለየት ያለ ቪዲዮ የምንጠብቅ የሆነ ፍቅርዬ አንቺ ጀግና ነሽ። እንግዲህ በቅርቡም ተመራቂ ነች። በዛ ላይ ደግሞ በጣም ይሆናል አይደለ? በዚህ እድሜዋ ጠንካራ ሴት ናት፣ ህልም አላት።